በተለያዩ ጊዜ ስጋ ፍላጎታቸውን ገታ አድርጎ የቤተ ክርስቲያን የጀርባ አጥንት የሚታወቁ አባቶች ሲወደሱ ስማቸውም ሲነሳ አንመለከትም። ይልቁንስ ፊት ለፊት የሚታዩትን ሰዎች እናወራላቸዋለን እንጂ የቤተ ክርስቲያን ውበት የቤተ ክርስቲያን የጀርባ አጥንት ሆኖ ከመላእክት ጋር ለሊቱን ሲዘምሩ ሲያወድሱ የሚያድሩ ሊቃውንት ስማቸው ሲነሳ ያሳለፉት ፈተና ሲነገርላቸው አይስተዋልም። ከዚህ ጋር ተያይዘው ዛሬም አንድ አባትን እንመለከታለን።

እሱ ቀደም ብለን ከሰሞኑ በሲኖዶስ ውሳኔ የተወሰኑ አበው ሊቃነ ጳጳሳት በተለያዩ ጊዜ እየተተካኩ ቤተ ክርስቲያንን እንደሚመሩ ይታወቃል። ከዚህ ጋር ተያይዞም የሲኖዶሱ ውሳኔ ስምንቱ ውሳኔዎች ላይ ሊቃነ ጳጳሳትን ሹመት ሰጥቷቸዋል። ከዚህ ጋር ተያይዞ የቅዱስ ሲኖዶሱ ውሳኔ አንደኛ ብፁዕ አቡነ ዲዮስቆሪዮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ሶስተኛ ሲያደርሱ አቡነ ቂርያቆስ ሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ። አራተኛ ብፁ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳምን እንዲመሩ። አምስተኛ ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ። ስድስተኛ ብፁዕ አቡነ ሄኖክ ከዚህ ቀደም የአዲስ አበባ ሀገረ ስብከት ሊቀጳጳስ የነበሩት የደቡብ አፍሪካ ሊቀጳጳስ ሆኖ እንዲመሩ። ሰባተኛ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀጳጳስ ሆኖ እንዲመሩ ስምንተኛና የመጨረሻው ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀጳጳስ ሆኖ እንዲመሩ ተሾመዋል። ባታ ለማርያምን ከነሳን አይቀር መግቢያ ላይ እንዳልኳችሁ በተለያዩ ጊዜ ሊቃውንት ቤተ ክርስቲያን የጀርባ አጥንት ተብለው የሚጠሩ ስማቸው ሲነሳ ሲወደሱ አናስተውልም። በተለያዩ ጊዜም የቤተ ክርስቲያን የጀርባ አጥንት በመሆን የሚያገለግሉት ብቁ ከሆኑም በኋላም እድሜ ከሰጣቸው ወንበር ዘርግቶ ራሳቸውን ለመተካት የበቁ ጥቂቶች ናቸው። ለቤተ ክርስቲያን ውለታ ሲውሉ በነፍሳቸው ይባረካሉ፣ የሰማይ ቤትን በረከት እናገኛለን ብሎ ብቻ የሚኖሩ ናቸው እንጂ ወንበር ዘርግቶም ራሳቸውን ሳይተኩ በሕይወት ያለፉት አባቶች እንዳሉ በተለያዩ ጊዜ ሰምተናል።

ዛሬ የምናየው አባት ግን ከዚህ ወጣ ያሉና ለ28 ዓመታት ዞር ዞር እያሉ የተማሩትን አባት እናውሳለን። ከአዲስ አበባ ወጣ እንበልና ከደቡብ ኢትዮጵያ ከሲዳማ ክልል ያኔሴ ከሺባ ዲኖ ወረዳ በለኩ ቅዱስ ጊዮርጊስ የተገኙ የሲዳማ ልጅ ሊቀልቃውንት ብርሃነ ወልደ ሁነኛው ከሲዳማ ተነስተው ወደ ሰሜን የሀገሪቷ ክፍል በመሄድ በጎጃም፣ በጎንደር፣ በትግራይ፣ በሸዋ፣ በወሎ ተዘዋውሮ በመጨረሻም በአዲስ አበባ ታካ ነገስት ቅድስት ባታ ለማርያም ለ28 ዓመታት የተማሩትን ትምህርቶች ፍሬ ሳያፈሩበት አልቀሩም። እኚህ አባት ከደቡብ ኢትዮጵያ ከሲዳማ የተገኙ ልጅ ናቸው። ሊቀ ሊቃውንት ብርሃነ ወልደ ሁነኛው። ብርሃነ ወልደ ሁነኛው ሊቀ ሊቃውንት የተባሉት እንደ ቀላሉ ዛሬ ስማቸውን በድፍረትና ቀለል አድርገን እንደምንጠራ አይደለም። 28 ዓመት ማለት የአንድ ወጣት እድሜ ማለት ነው። በዚህ ዕድሜ ውስጥ ብዙ ውጣ ውረዳ አለ። የስጋ ፍላጎትን ገታ አድርጎ ለቤተ ክርስቲያን ራስን ለግሶ ራስን ቤተ ክርስቲያን ውስጥ አስረው ትምህርቶችን መማር ለ28 ዓመታት ጾም ጸሎትን መከታተል ቤተ ክርስቲያን ሕይወትን መኖር ምን ያክል እንደሚከብድ ክርስቲያኖች መረዳት አያቅታቸውም። እኚህ አባት ሀያ ስምንት ዓመታት የተማሩትን ትምህርት አገለገሉበት። ነገር ግን በሀገር ስብከታቸው በሲዳማ ክልል ለሀያ ስምንት ዓመታት የተማሯቸውን ትምህርት አቡሻር ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፍተ ሊቃውንት እና መነኮሳት ትርጓሜና የቅኔ ትምህርት ከ2013 ዓ ም ጀምሮ በዚሁ በተወለዱበት በተከበረው በሲዳማ ክልል ሀገር ስብከት የአቡሻር የአራቱ ጉባኤት ትርጓሜና የቅኔ ምስክር ጉባኤ ቤት ለአምስት ዓመታት ያስተማሯቸውን 29 ያህል ደቀ መዛሙርት ለሰኔ አንድ ሊያስመርቁ ነው። ነገር ግን እኚህ አባት አምስት ዓመት ለሳቸው ቀላል እንዳልሆነ የእናት ቤተክርስቲያን ጡት ነካሽ የሆኑ ሰዎች ይህንን ልፋታቸውን ገታ አድርገው እሳቸውን ሲፈትኑ እንደነበሩና እሳቸውም ይህንን ፈተና በዝምታ በመቋቋም ልጆቹን ብቁ አድርጎ ለአምስት ዓመታት ሲያሰለጥኑ ስለቆዩ አሁን ግን በህይወት ኑሮ ፈተናውንም አልፈው የ28 የጉዞ ህይወታቸውን ጨርሰው ለአምስት ዓመታት ራሳቸውን ተክተው ልጆችን ለማስመረቅ በግቷል። የሲዳማው አባት ሊቀ ሊቃውንት ብርሃነ ወልደሁነኛው እነዚህን ደቀ መዛሙርት ሲያስመርቁም ከአዲስ አበባ የተ የተለያዩ አበው ሊቃነ ጳጳሳት እሳቸውን የሚመስሉ የቤተ ክርስቲያን የጀርባ ጠንተ ተብሎ የሚጠሩ ሊቃውንት ተንበት ተማሪያንና ተመራቂዎች በእለቱም በቤተ ክርስቲያኑ ተገኝቶ እንደሚመረቁ ተገልጿል። ነገር ግን የእኚን አባት ፍሬ አይተን ብንደሰትላቸው የሚለውን መልእክት እያስተላለፍን እሳቸው የዘሩትን ልናሳጭዳቸው ለሰኔ አንድ ቀጠረው ይዘናል። ሰኔ አንድ ሁሉም ሰው ከሲዳማ በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ተገኝቶ ፍሬያቸውን እንዲባርክላቸው ፍሬያቸውን አይቶ መንፈሳዊ ደስታን እንዲደሰትላቸው ስንል መልእክታችንን እያስተላለፍን የዛሬ መረጃዎቻችንን እዚህ ላይ እናበቃለን። በዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ መልእክቶችን ለሌሎች እንድታዳርሱልን በእግዚአብሔር ስም እንጠይቃለን። መልካም ጊዜ